ፊት የጠቆረ ባክሽን፣ መላ ካለሽ መላበኝ፣ በምን ላጥፈው እንዴት ይሻለኛል ብላችሁ ላላችሁ ተመልከቱ። ለማዲያት ለጠቆረ እንደዚሁም ደግሞ ለበለዘ ለተጎዳ ፊት እንደዚሁም ለንፁህ ፊት ራሱ ይሄ በጣም ቆንጆ አሪፍ የሆነ ውህድ ነው። በጣም ቆንጆ ማስክ ነው፣ ሰርታችሁ ተጠቀሙት። ሙድና የተከበራቸው የመንዞር ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም በያላችሁበት ይብዛልኝ። ዛሬ ቆንጆ የሆነ ማስጌጅ የላችሁ መጥቻለሁ። በፊታችን በፊታችን ላይ እንግዲህ ያለውን ላብ ያለብን እንደዚሁም ደግሞ የሚያልበን በጉር እንዳለባችሁ የፊታችውን ቆዳ ቀዳዳውን ይከፍትላቸዋል። እስኪ ወደ አሰራሩ አብረን እንግባ። ቢደን በላይ ከጀምሩት በመጀመሪያ የምሰራላቸው በቫይታሚን ሲ የበለፀገ ነው። ቫይታሚን ሲ ለቆዳችን በጣም ጠቃሚ ነው። እዚጋ የምታዋት አንድ ብርቱካን አለችን። ስትፈልጉ ልጣጩን፣ ስትፈልጉ ደግሞ ውሃው መጠቀም ችላላችሁ። ዛሬ በጁሱ ነው የምሰራላችሁ፣ በዚህ ማለት ነው። በጣም ቆንጆ ነው ቫይታሚን ሲ። በነገራችን ላይ ከውጭ የምንገዛለን። እዚጋ የምጠቀመው ለአንድ ሳምንት የሚሆነኝን ሁለት ማንኪያ የሚያክል በሻይ ማንኪያ ነው፣ ሁለት ይሆናል፣ ሁለት ከምናምን ያደረግኩት ግን ብዙ አይደለም። ስላልሞላ ነው ትንሽ የጨመርኩት። እርድ አደርጋለሁ ማለት ነው። እርዱን ማዘጋጀት ትችላላችሁ፣ ገዝታችሁ ፈቅፍቃችሁ አድርጋችሁ። ከዛ ዚጋ ያለው ስኳር ነው። ስኳር የሞተ ቆዳን ልክ እንደ ማር ያላቅልናል፣ ቆዳችን እንዲከፈት እንደዚሁም ደግሞ እንዲጸዳ የጠቆረው እንዲነጻ ይሆናል ማለት ነው። ነጭ እንዲሆን ያደርግልናል። ለዛ አቀላቅለዋለሁ ሁሉንም በአንድ ላይ እንደዚህ አድርጌ ማለት ነው። በመቀጠል ውዶችዬ እዚህ ጋር የሚጨምራቸውን ግብአቶች ምናልባት እኔ ጋ ያለው እናንተ ጋር ከሌለም አንዱን ነገር ብቻ መጠቀም ችላላቸው ችግር የለውም ማለት ነው። አሁን እዚህ ጋር ግማሽ ከንብበለው ብርቱካን አደርጋለሁ። ትንሽ የሆናት ትንሽ ጁሷን እወስዳለሁ ማለት ነው። ትንሽ በጣም ጠቃሚ ነው በነገራችን ላይ፣ በቫይታሚን ሲ የበለፀገ ነው ብርቱካን። ከሌላችሁ ሎሚ ማድረግ ትችላላችሁ። ሎሚ እንደ ብርቱካኑ አይበዛም። ትንሽ ሎሚ ከሆነ ከዚህ ቢያንስ አንድ ሰ አምስተኛ እንደ አራተኛ መሆን አለባት። በትንሽ ማለት ነው። እንዳታበዙ ሺ ይህ ብርቱካን ስለሆነ የተወሰነ አድርግበታለሁ። እርድ በውሃ አይቀላቀልም። ሺ የምታቀላቀሉት ወይ በማር ወይ ደግሞ እንደምታዩት በዚህ በሌላ ግብአት ነው ወይም በዘይት በምትጠቀሙት ዘይት፣ በባልዚንም ይቀላቀላል። ግን ውሃ አይደረግም እና ጥናቶች እንደዛ ስለሚሉ ነው ዶክተሮች ማለት ነው። ማንበብ ትችላላችሁ የሚጠቅመን ውሃ ያልሆነ ነገር ስንጠቀም ነው። ይሄ ከሌላችሁ ደግሞ መዋይ ወርድ መጠቀም ይችላላችሁ። ሮዝ ወተር ማለት ነው። እሱን መጠቀም ይችላላችሁ። ከሌለ ነው ያልኩት። እሺ፣ ከሌለ በአጋጣሚ፣ ቤታችሁ እሱ ካለ እሱን ጠቀማላችሁ። በደንብ አድርጌ አቀላቅለዋለሁ። ላይክ እያደረጋችሁ እሺ በመቀጠል እንደምታዩት እዚህ ጋ የኮኮናት በተር አለኝ። ይሄ አንዳንዴ ይቀልጣል አንዳንዴ ደግሞ ወፍራም ነው። በተሩ ካላችሁ አድርጉ። ከሌለ ደግሞ ቫቪ ኦይል ቫቪ ኦይል አሪፍ ነው። እሱን ትንሽ እያድርጉ። እኔ ፊት የደረቅ ስለሆነ ነው። ወዛሞች ባታድርጉም ችግር የለውም። ወዝጋ ወዛም ከሆናችሁ ማለት ነው። እኔ ግን ደረቅ ስለሆነ ደረቅ ስኬኝ ስለሆነ ቆዳዬ ለዛ ነው ማደርገው፣ ድርቅ እንዳይል ስታጠብ በኋላ ማለት ነው ወዝ ወዙን እንደያዘ እንዲሆን ትንሽዬ አደርግበታለሁ። አያችሁን? ኮኮናት በተር ልጠቀሙ የላላችሁኝ ልጥቀም ትችላላችሁ። ትንሽዬ አደርግበታለሁ አቀላቅለዋለሁ ማለት ነው። ምንም ጊዜ ቢሆን እርድ ላይ ውሃ በጭራሽ እንዳትጨምሩ እሺ። ይህ በጣም አሪፍ ነው። ያደረቃችሁት እንደዚሁ ቆዳችንን ክፍትፍት እንዲልልን እየሞተ ቆዳን እንዲያነሳልን። እዚህ ጋር ደግሞ የምጠቀመው ማር ነው። ማር በተፈጥሮ የሚገኝ ነው። ምንም ሳይድ ኤፌክት የለውም። በጣም አሪፍ ነው። ቆዳችን ላይ ዝም ብሎ የተቀመጠ ቆዳ ላይ ወይም ደግሞ ዘይት ዘይት የበዛበት ፊታችን አለ አይደለ? እያላበን የሚደፍ ነው ያንን በደንብ አድርጎ ነው የሚያጠራለን። በተለይ ብጉር ያለባችሁ እንደዚሁም ጠባሳ ያለባችሁ ነጠብጣብ ያለባችሁ ይህን መስራት እንኳን ይችን ማቀላቀል ባይመቻችሁ እንኳን ማርና ትንሽዬ ብርቱካን ወይም ደግሞ ሎሚ አድርጋችሁ አቀላቅላችሁ ለአምስት ደቂቃ ያክል እየተጠቀማችሁ ብትታጠቡ ለውጥ ታያላችሁ። ማር በጣም ነው የሚያጸደው። በጣም ቆንጆ ነው። ይሄ አለ አይደለ ቆዳችን እንዲከፈት እንዲተነፍስ ክፍትፍት እንዲል ያደርገዋል እንደ ልቡ እንዲተነፍስ እና እንደዚሁም ደግሞ አላስፈላጊ የሆነውን ቆዳ አስወግዶ አዲስ ቆዳን ያጎናጽፈናል ማለት ነው። ከዛ በደንብ አድርጊ አቀላቅለዋለሁ። አይበላሽም። የታስቀምታላቸው ሻወር ቤት አድርጋቸው። ልክ ለ15 ለ20 ደቂቃ 30 ደቂቃ እየተቀባቸው። ይህ በነገራችን ላይ ለሰውነትም ይሆናል። እነዚህ ጋር የጨመርኩት ትንሽዬ ማድ ነው ትንሽ ወፈር ስላለብኝ ነው። በጣም መቅጠን የለበትም በጣም ደግሞ ወፍራም መሆን የለበትም። ስትቀቡት እንደሚመቻቸው ታቀላቅሉት ለእናንተ እንደሚመቻቸው ማለት ነው። ስትቀቡት ወደ መሬት ፍርፍር እንዳይል በጣም እንትን እናደርገውም በደንብ አድርጌ እንደዚህ እንደምታዩት አቀላቅለዋለሁ። እና እኔ ቪዲዮ ሰራለሁ በነገራችን ላይ ለማዲያትም ለሁሉም አዳዲስ ስትመጡ ትጠይቁኛላችሁ። እንግዲህ ወይ አላያችሁት ይሆናል አላውቅም። ብቻ ግን ጊዜ ይፈጃል። ለምሳሌ በአንድ ቀን ሰርተን ተጠቅመን በአንድ ቀን ጥቁር ነጠብጣብ ሆነ ብጉር ሆነ ማዲያት እንዲሁም ጠባሳ ሊለቀን አይችልም። እውነቱን ስነግራችሁ ማለት ነው። ጊዜ ይፈጃል። ቀስ በቀስ ነው ቆዳችን እየበለዘ የሚመጣው ቀስ በቀስ ነው። እንደዚሁም ሲጠራም ደግሞ ቀስ በቀስ ነው። ላይክ ስድስት ወር እንደዚህ አራት ወር አምስት ወር ዓመትም ሊፈጅ ይችላል። ከተጎዳ ማለት ነው። ለምን ቀስ በቀስ ግን ለውጥ ታያላችሁ። ይህም ብቻ ሳይሆን የተለያዩ ውህዶችን ማስኮችን መጠቀም ትችላላችሁ ማለት ነው። አሁን በቤታችን የምናዘጋጀው ነው። ምንም ለቆዳችን ሳይድ ኢፌክት የለውን። በዚህ መልኩ አዘጋጅቻለሁ። ከዛም በኋላ ደረቅ የምንቀባበት ወይም እንደምናስቀምጥበት እቃ ሊኖረን ይገባል። ውሃ የሌለው ማለት ነው። ውሃ የላነካ በዛ እናቀላቅለዋለን። እንደዚህ ካደረግን በኋላ ማለት ነው። እና ይሄንን አዘውትራችሁ ተጠቀሙ። እንደ ቻሌንጅ ተጠቀሙት። እኔ ስላችሁ የሁሌ ይሰራላችኋለሁ ሳይሆን የምትጠቀሙት ልክ እንደ ቻሌንጅ ነው። ለአስራ አምስት ቀን ሊሆን ይችላል፣ ለሳምንት ሊሆን ይችላል። ብቻ እንደየብርታታችሁ መጠቀም ችላላችሁ። አንድ ቦታ አስቀምጣችሁ ቀስ እያላችሁ ተቀቡታላችሁ። አይበላሽም። ፍሬጅና እናርገ ወይ ምናምን እንዳትሉኝ፣ የሚበላሽ ነገር አይደለም። እርድ ሲጀምር ምንም አይበላሽም። ማሩም እንደዛው ይህን ይመስላል። እንደምትወዱት ተስፋ አለኝ። ጠቀም ማሳያችኋለው። ተመልከቱ፣ አይታችሁ ስሩ። አዲያት ሊገለኝ ነው ባክሽን፣ እንደው መላ ካለሽ ባክሽን መላበይኝ ያላችሁኝ፣ እንግዲህ ይህንን መላ ነው ብያችኋለሁ። ተጠቀሙ። እንደዚህ በደረቅ እቃ ውስጥ ታስቀምጣላችሁ። ባገኛችሁት ማለት ነው። እሳት አልነካውም። ቫይታሚን ሲ አለው በጣም ቆንጆ ነው ለፊታችን ለቆዳችን በጣም መልካም ነው ይሄ እንደዚህ ስታዘጋጁ በነገራችሁ ላይ ትከሻችሁ ላይ እንደዚሁም ደግሞ የእጃችሁ አለ አይደለ የጠቆረ ካለባችሁ ለእጃችሁንም መጠቀም ትችላላችሁ እሺ በደንብ ነው የሚያጸደው ማር በተፈጥሮ የማጽዳት የማንጣት ሀይል አለው እንደዚሁም ደግሞ አላስፈላጊ የሆነውን ቆዳ ከፊታችን ላይ ከሰውነታችን ላይ ያስወግድልናል። ወግድልናል በዛን ሰዓት እንደ ልቡ መተንፈስ ይችላል። እንደዚሁም ደግሞ ወዙን ያነሳልናል። በጣም ቆንጆ ነው ማር። በጣም ቆዳችሁ የተፈጥሮ ውበቱን ጠብቆ እንዲኖር ይረዳችኋል። የተፈጥሮ ወዙን ያጎናጽፍላችኋል። በደንብ አድርጋችሁ ይህን የሰራሁት እኔ ለሳምንት ይበቃኛል። ያስላችሁ የተወሰነ ጊዜ እያለፍኩ እያለፍኩ ጃምብ እያደረግኩ አንድ ቀን በሶስተኛው ቀን እጠቀማለሁ። ጊዜም ስትቀቡ ፊታችሁን ታጥባችሁ ማድረቃችሁን አትርሱ። እኔ አሁን ፊት ይህን ንጹህ ነው። ከኒያወ ያዘጋጀሁትን ማስክ ፊቴ ላይ ቀበዋለሁ ማለት ነው። በደንብ አድርጌ ቀባዋለሁ። ስትፈልጉ ሶፍት አድርጋችሁ ማንሳት ትችላላችሁ። ለዚህ በጣም የምትቆዩ ከሆነ ሰዓት ካላችሁ ማለት ነው። ሰዓት ከሌላችሁም ደግሞ ይህንን ቀብታችሁ ትንሽዬ ማሳጅ ማድረግ ትችላላቸው። ትንሽዬ እዛ ጠቆረበት ቦታ ላይ ትንሽ ሳይበዛ ማለት ነው። በጣም ማሳጅ የምታደርጉ ከሆነ ቆዳችን አይችልምና የመሸብሸብ ባህሪ ያመጣልና፣ ለዛ በትንሽዬ የሆነው ማሳጅ የምታደርጉት ማለት ነው። አሁን ማሳጅ አላደርግም፣ ለምን እንትን አደርግበታለሁ፣ ሶፍት አረግበታለሁ። አንድ ሶፍት አረግና እደርባለሁ ማለት ነው። በደንብ አድርጋቸው ታዳርሱታላችሁ በነገራችን ላይ ይሄ ከአይናችሁ ራቅ አድርጉ ማለት ነው። ምናልባት ወደ አይናችን እንዳይመጣ ራቅ አድርገን መቀባት ያለብን ያው፣ ማንኛውንም ውሁድ ስንጠቀም ከአይናችን ራቅ አድርገን ብንቀባ መልካም ነው። እሺ፣ እንደምታዩት እንደዚህ አድጌ ይቀብችዋለሁ። ከፈለጋችሁ ማሳጅ አድርጉ፣ ካልሆነም ደግሞ እንደዚህ ቦጭቄው ነው እንደዚህ ቀዳድጀው ነው። አይኔን እና ከዚህ ካፌ ስር እንዲታየኝ እንደዚህ አድርጌ በደንብ አድርጌ እንትን እለዋለሁ። ጫን ጫን ታላችሁ እንዲይዝ ማለት ነው። ይሄ ማለት ያን የጠቆረውን እንደዚሁም ትንንህ የጸጉር አለ አይደለ? ካለ ስኳሩን ያደርኩት ለዛ ነው። ያነሳል። በየአፋችን ዙሪያ አለ ትንሽ የሚበቀል ጸጉር እና በሱ እሱን እሱን ያነሳላቸዋል። ከላይ በስሱ ትደርቡበታላችሁ እንደዚህ ትንሽ ትንሽ ማለት ነው፣ ሳይበዛ በስሱ ቶሎ እንዲደርቅ ማለት ነው። ሌሌላ አይደለም። ከዛ እናንተ እንደዚህ ቀብታችሁ ስራችሁን መስራት ትችላላችሁ፣ መተኛት ትችላላችሁ፣ ትተውታላችሁ ማለት ነው እስከሚደርቅላችሁ ድረስ። እንደዚህ ደግሞ ማድረግ የማትችሉ ቀብታችሁ ትንሽ የማሳጅ አድርጋችሁ ለሀያ ለሰላሳ ደቂቃ ቆይታችሁ መታጠብ ትችላላችሁ። ኖርማል ነው፣ ችግር የለውም ማለት ነው ኦኬ፣ እንደዚህ እንደርበዋለን። እንደምታየት ቀስ ብዬ እደርበዋለን። በቀቢያ ባይኖረኝ እንዳትሉ በእጃችሁ መቀባት ትችላላችሁ፣ ችግር የለውም ብሽ ፍለጋ እንዳትገቡ። እንደዚህ አድርጌ ቀብችዋለው። ሲደርቅ ደግሞ ተመልሽ ይመጣለው። እንደዚህ በሚነሳ ሰዓት ስናደርቀውና እንደዚህ ስናነሳ እነዚህ ትንሽ ፀጉሮችን እንደዚሁም ደግሞ የበለዘውን አብሮ ያነሳልናል ማለዛ ነው የምንጠቀመው ይሄን እንደምታዩት በጣም ነው የሚያጠራው፣ ማለት ነው ስጠቀሙ፣ እንደዚህ መጠቀም ትችላላችሁ። የውታ ጥቤ፣ በምታዩት መልኩ ውሃውን እንደዚህ አዳርቃለው። ከዛም በኋላ ሞስቸራይዝ ይገባዋል። የምትታጠቡት በሳሙና ነው። በሳሙና ከታጠቡ በኋላ እዚህ ጋር በቀደም የሰራው ክሬም አለ ማይበላሽ። ከዚህ ቪዲዮ ስር ታገኙታላችሁ። ያላያችሁት ማየት ትችላላችሁ። እና ይሄ ክሬም ራሴ አቀላቅይ የምቀባው ነው። ምንም አይበላሽም። ምንም ሳይድ ፌክት የለውም። እኔ በጣም ነው የጠቀመኝ። እናንተም ሞክሩት እስኪ። ከጠቀማችሁ ቪዲዮን አይታችሁ ሞክሩት። በጣም ቀላል አሰራር ነው። እንደዚሁም ደግሞ የሚበላሽ ነገር አይደለም። አያችሁት፣ በቀላሉ እቤታችን ምንም ውጭ ሳናወጣ እንደዚህ ራሳችን ቴከር ማድረግ እንችላለን ማለት ነው። ያው ቫይታሚን ሲ ቤት ብርቱካን ምናምን ከሌለ መግዛት ትችላላችሁ፣ ችግር የለውም። ካለ ደግሞ መጠቀም ትችላላችሁ። ወደ ቻናሌ አዲስ የመጣችሁ እንኳን ደህና መጣችሁ። ላይክ፣ እንደዚሁም ሰብስክራይብ አድርጉ። ስለተከታተላችሁ ይከልብ አመሰግናለሁ። ደህና ሁኑ ባይ